በስደት ያላችሁ ሀገር መግባት የናፈቃችሁ፣ የገጠሪቷን መንደር ጅባቡን ማየት የጓጓችሁ፣ በጉዞ ላይ አስጎበኛችኋለሁ። ይህን ቪዲዮ እስከ መጨረሻው ተመልከቱት። በእርግጠኝነት ናፍቆታችሁን እየዳሰሳችሁ ወይም ደግሞ ትዝታችሁን እየቀሰቀሳችኋል ብዬ ተስፋ አረጋለሁ። ሰላም ጤና ይስጥልን። ውድና የተከበራችው የገኒቲዩ የዩቲብ ቻናል ቤተሰቦች ሰላማችሁ ብዝት ሙልትርፍ ይበልልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ፣ እንዲሁ ነባር ቤተሰቦቼ ላይ ኮመንት ማድረግን አትርሱ። እንግዲህ ከሰሞኑ ከአምስት ከስድስት አመት በኋላ በእርግጠኝነት ያው የምነግራችሁ ስምንት ዓመት ስምንተኛ ዓመቴ ነው ቤተሰቦቼ ጋር ከተገናኘው። በስደት ለስድስት ዓመት ያህል ቆየው፣ እንዲሁም ደግሞ ቤተሰቦቼን ሳላይ አንድ ላይ በድምሩ ስምንት ዓመት ስምንተኛ ዓመቴ ሊሆን ነው ማለት ነው እና እኔም ቤተሰቦችን ለማግኘት ከቆቦ ወጣ ብዬ እንግዲህ ወደ ገጠሪቷ እየወጣው እገኛለሁ። እዚህ ጋር እንግዲህ እንደምትመለከቱት ይሄ መንገድ ወደኛ አካባቢ ለመድረስ ባጃጅ ነበር እና ራቅ ያለ ቦታ ነው እንግዲህ ለሁለት ሰዓት የሚያህል ጉዞን የተጓዝ ነው። ታዲያ ይሄ መንገድ በእግር በእግራችን ውረዱ ብሎን ይኸው እንግዲህ ባጃጁ ጥሎን ወደፊት እየከነፈ ነው። ወርደን ነው በእግራችን ማለት ነው። የገጠር መንገድ የምታውቁት ከሆነ አስቸጋሪ መንገድ አለ። አንዳንድ አስቸጋሪ ያልተስተካከሉ መንገዶች፣ ያልታዩ መንገዶች አሉና ይሄው እንግዲህ ይሄ መንገድ በጣም ለአቅመ ደካም አይሆንም። እንደምታዩት እንግዲህ ባጃጁ እዛ አልፎን ሄዶ ቆሞ እየጠበቀን ነው። እኔ ደግሞ እንግዲህ እኛ ደግሞ ወርደን ባጃጁ መውጣት ስላልቻለ እኛ በእግራችን ወርደን እየተከተልነው ነው እንደምታዩ ማለት ነው። በጣም ነበር ዳገት ነው እና ያው መንገዱ ይኸው እዛ ጋር ባጃጁ የሚቆምበት አካባቢ ስለማያስኬደን እንግዲህ እኛ በእግራችን እየሄድን ነው ማለት ነው። ስለዚህ ወደ ክፍለ ሀገር የምትሄዱ እንግዲህ ምን አይነት ጉዞ አጋጥሟቸው ያውቃል? በዚሁም ትውስታችሁን እንዲሁም ደግሞ እስኪ በዚሁ ጋር ደግሞ መንገድ እየተጓዝኩ አደል ከኋላ ባጃጅን እየተከተልኩ ነው። ይሄ ደግሞ እንግዲህ አካባቢው ው የወርሃም ጥቅምት ነው። እኔ ደግሞ እሸት ላይ ደርሳለሁ ብዬ ነበር። በአብዛኛው አተር ወደ መድረቁ ነው፣ ትንሽ ባቄላ ነው እንጂ አተር ወደ መታጨዱ ደርሰዋል። ይኸው እንደምታዩት ይሄ ሁሉ ገብስ፣ ስንዴው፣ ጤፉ ሁሉ በጣም ነው የሚያምረው። ትዝታችሁን ይቀሰቅሰዋል ብዬ ይስባሉ። በጉዞ የተቀረጸ ነው ይሄ እንግዲህ እንደምታዩት ማለት ነው። ይሄ ደግሞ እንግዲህ መሃጎ ከቆቦ መሃጎ ከተማ መሃጎ የገጠር ከተማች እንግዲህ የምታቋት ታቋት አላችሁ፣ ወደ ወሎ ያላችሁ፣ ወደ ሰሜኑ ያላችሁ ማለት ነው። ይሄ ደግሞ መሃጎ ከተማ ነው እንግዲህ ከመኪና ወርደን ከዚች ከተማ በእግራችን ደግሞ ወደ ገጠር ጉዞዬን አደረግኩኝ። ወደ ቤተሰብ ማለት ነው። ይኸው እንግዲህ በእግሬ የተጓዝኩኝ። ይኸው ገብሱ ደርቋል፣ ስንዴውም እንደምታዩት ነው። እዚጋ የምታዩት እንግዲህ ቤተክርስቲያን ነው። ማጎ መድኃኔዓለም የምታውቁት ታውቁታላችሁ። ከታች እንደውም እናትና ልጁ እየተባለ ነው የሚጠራው። ወደ ታች የምታዩት ደግሞ ሚታችን ነች። ይኸው እንደምታዩት እንግዲህ ወንድሜ ተቀብሎኝ ይሄው እንደምታዩት ከፊት ለፊቴ እየሄዱ ነው። እኔ ደግሞ ከኋላ ካሜራ እየቀረጽኩ ነው። እቺን የገጠሪቷን ከተማ እያያችኋት ከሆነ በጣም ይሄው እንደምታዩት ገጠሩ ይሄ ይመስላል መንደሩ። ይሄው እንደምታዩት የገጠሪቷን መንደር፣ እንደውም ጀንበሯ ቁልቁል እየነጎደች ስለነበረ እንደምታዩት ከፊት ለፊቴ የጀንበሯ መጥለቅ እንደዚህ ጮራ ሆና እንደዚህ ቁጭ ብላለች ማለት ነው። ከፊት ለፊቴ ደግሞ እየሄዱ ነው እነሱ ግን ያው ጀንበር አዘቅዝቃለች። ከኋላ ደግሞ እንደምታዩት በጣም እይታው ሲያምር እንደምታዩት ማለት ነው። ጀንበሯ ቁልቁል ስትወርድ ያለው ድባብ እይታው ምናምን እንደምታዩት ነው ማለት ነው። ይሄ ደግሞ ያው ጋራ ዘወር ያለ ስለሆነ ጥላ ቦታ ነው ማለት ነው። ስለዚህ ይሄ እንደምታዩት በእግራችን ለአንድ ሰዓት በላይ ተጉዘናል። ከአንድ ሰዓት በላይ ነው የተጓዝነው። አንድ ሰዓትም አይደለም ሁለት ሰዓት ይወራል የተጓዝነው። እናንተስ ከምንድን ነው ከከተማ ወደ ገጠር ስትሄዱ ያጋጠማችሁ የእግር መንገድ ጉዞ እንዴት ነው? እና ማንኛውም እናንተም ትዝታ ይኖራችኋል እና ቀስቀስ እያደረኳችሁ ይመስለኛል። ይሄው እንደምታዩት ጀንበራ ቁልቁል እየጠለቀች ነው። በዚህ ያለው ድባቡ ደግሞ እንደምታዩት ነው ማለት ነው እና በጣም ደስ የሚል እንትናለው በቃ እይታለው። ይኸው እንደምታዩት እያያችሁ ነው እንግዲህ። ረጋ አድርገሽ ቪዲዮ ስልን እየጣደፍሽ ነው ያላችሁኝም አላችሁ ከዚህ በፊት ማለት ነው። ምክንያቱም እኔ ጣደፍ ጣደፍ አድርገው ረጅም ቪዲዮ ሲሆንብኝ ያንን የአንድ ሰዓት የሁለት ሰዓት ቪዲዮ ለእናንተ ለማቅረብ ይከብዳል ብዬ ነው እና አሁን ግን ቢያንስም ቀንጨብ ቀንጨብ እያደረግኩኝ ረጋ አድርጌ ቪዲዮን ለመስራት ሞክራለው። ዛሬም እንግዲህ እየተረጋጋ ነው ብዬ ተስፋ አደርጋለሁ። ይሄው እንደምታዩት ከዚህ በኋላ ደግሞ እንደውም ሀገር ቤተሰብ ጋር ከገባ በኋላ ያለኝን ቆይታ ቤተሰቦች ጋር የተወለድኩበትን አካባቢ ደግሞ አስጎበኛቸዋለሁ ማለት ነው። እኔ ደግሞ በቃ ጋራ ሸንተረሩ አበባ በሆነበት ሰዓት በቃ ሁሉም እንትን ባለበት ሰዓት ነበር የፈለግኩት አረንጓዴ እንደሆነ ግን ያው እግሪ ዞሮ ዞሮ ደግሞ ጥቅምት ላይ ጥሎኛል። ብዙ እህል ያው የሚደርቅበት የምታጨድበት ወቅት ላይ ነው የደረስኩት። እንግዲህ እኔ ጋር እዚህ ጋር ደግሞ እንግዲህ ከግሸን ያመጣዋትን መቋሜን ይዤ ወልገድ ወልገድ እያልኩ ነው እዚህ ጋር እንደምታዩኝ ማለት ነው። ይኸው ቁልቁለት ላይ ያው በነገራችን ላይ ጭምር ኩዝባሊዝ የሚሄድላቸው ውላ አይመስለኝም እንዲሁም ድጋፍ ሆነኝ ያለች ማለት ነው። ለአያቴ ብዬ ነበረ በዛ የገዛዋት፣ ግን ለእኔ በጣም የጠቀመችኝ የተመረኮዝኩ የተመረኮዝኩኝ በጣም ይህን መንገድ አገዝችኝች ምርኩዝ ማለት ነው። ስመለስ ራሱ ምርኩዝ አቀብልኝ ማለት አይቀርም ማለት ነው። እና እዚህ ጋር ደግሞ ወንዝ ስንሻገር እንግዲህ ወንዟን እዚህ ጋር ካልታጠፍኩ ብዬ ነው። በጣም ነው ደስ የሚለው። እናንተንም ለሀገራችሁ ያብቃችሁ። ሰላማችሁ ዝት ይበልልኝ። ሰብስክራይብ አድርጉ።